ድል ካላገኘ ሂዱ ጋይስ፣ ሂዱ ጋይስ። በቃ በቃ ታይም እንዳጨምሩ፣ በቃ ታይም እንዳጨምሩ፣ በቃ ታይም በቃ ሸፍኑ፣ በቃ ታይም ጋይስ። ግላፍ እንጠቀም፣ ግላፍ እንጠቀም ጋይስ፣ ግላፍ እንጠቀም። ሂዱ ጋይስ፣ ሂዱ ጋይስ፣ ሂዱ ታይም እንዳጨምሩ። ስንት ናት እሷ? ስንት ናት እሷ? ስንት ናት እሷ? በምልየው በምልየው። ወይኔ ቤታ፣ ወይኔ ቤታ ተበላሽ። ሳጨምሩልኝ፣ ሳጨምሩልኝ፣ ሳጨምሩልኝ እኔ በቃ ሄለን ቤት ይቀመጣሉ። አይ ዶንት ኬር ሂዱ ጋይስ፣ ሂዱ ጋይስ፣ ሰዓት ጨምሩ። ሰዓት ጨም ሰርች እስካረግ ድረስ እኮ ሰዓት ጨምሩ። ማን ነው ስሟ? ማን ነው ስሟ? ወይኔ፣ ወይኔ ተበላው። ሰዓት ጨምሩ ጋይስ፣ ሰዓት ጨምሩ፣ ሰዓት ጨምሩ። ሂዱ ጋይስ፣ ሰባራት ሽና፣ ሰባራት ሽና ጋይስ፣ ሰባራት ሽና፣ ሰባራት ሽና። ሂዱ ጋይስ፣ ታይም ጨምሩ፣ ታይም ጨምሩ። ሰባራት ሽና ተከታው። ሰዓት ጨምሩ፣ ሰዓት ጨምሩ። ወይኔ፣ ወይኔ፣ ወይኔ መምረክ ይሄ ሰባራት ሽና ይይይእች ሴትዮ ጋ ልቀመጥ ቆይ። ወይኔ ወዶች ጥራቸዋል። መማርዬ እናት ይሄ ያሬ ሚባል ሰውዬ ችግሩ እኮ ከኛ ነው። እሱ መማርዬ ጀሩሳሌም፣ ሄርሚ፣ የሺ ሆዴ ሁላችሁ ኤቢ ሁላችሁም ኤደን በጣም ነው የማመሰግነው። በጣም እግዚአብሔር ያክብርልኝ። ማንስማ አይድሎ። በዚህ ሰው ይሄ ሰውዬ ቂም ላይ ነው የሚወጣብኝ። አይድሎ ምን አድርግ የሆነው እንግዲህ ውዶቼ በጣም ነው በጣም ነው ማመሰግን የኔ ማሮች፣ በጣም በጣም በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። ሁላችሁም ፎሎ አድርጓቸው። መማር የኔ እና ኬት መጣሽ የኔ ሲሳይ። ኦኬ ምንድን ነው የምቀጣው ቅንድብ ነው ጋይስ የተባለው። ከዛ በዚህ በረዶ ላይ ኦ ማይ ረዶ እናንተ አድርጉልኝ እስካያል አሳዝናዎች ቁሽ ይዘኛለ እዛ ነው ጋይዝ፣ ቅንድም መላጨት ዓይን ውስጥ ሎሚ ማስገባት በፕላስ ስራ እያይዞ በርበሬ እና ሚጥሚጣ ውሃ ደባልቆ ሲንኩም ሞልቶ እንትን ማለት ሀያ ጊዜ በርበሬ ተቀብቶ ውጭ መንከብለን ተቀብቼ ውጭን ከምን አደርጋለሁ? እንደው ይህን በርበሬ መቼ ነው የምቀይረው? አምላክ ይንደው አራሳ ልሞት ነው። አልሚ ባልት ባልትና በጣም ነው የምጠላሽ በዚህ አጋጣሚ። አልሚ ባልትና በዚህ አጋጣሚ በጣም ነው የምጠላሽ። በጣም በጣም ነው የምታስጠዩ በርበሬ በርበሬሽ ዳቦ ሁሉ ያቃጠላል። ከላይ ተቀብቼ ዳቦ የሚለበለበው፣ በጣም ነው የምጠላሽ። እመቤቴን እጠላታለሁ። በርበሬዋ ደግሞ ምን እንደሚያደርገው መዘፍዘፍ የምታው በርበሬዋ እንዴት እንደሚያቃጥል እንደሚወጣ እጃቸው ነው። ቆይ ለጥቂት እኮ ነው። እረ ምን ምርጥ ለዛው ለራ ወይኔ አላረጅ ገደለኝ። ሰ ፈ ውይ፣ ዘንድሮማ ሞታለው። ውዶች አሁን በዚህ በበረዶ እንደው እኮ እኔ ጎድለቢስ ነኝ እኮ እግዚአብሔርን ትንሽ ነበር እኮ ሰበርኩ። የቀረኝ በጭንቅላትሽ ቆሚ። እንዴት ብዬ እስኪ፣ እንዴት ብዬ ልሞክር ምኑ ጋር ቆይ፣ እስኪ አንዴ ልሞክር። መሰለ ቤቶች እኮ አንዴ በጭንቅላቴ ልሞክር። ባል እንዴት አልታመም እንዴትአልታመም እንዴት አልቃውን ሁሉ እኮ አዙሪ አዙሪ አዙሪ ወንበሬ አልቀረም። እንዴት ነው ጋይስ ሻው እንዴት ነው በጭንቅላቴ የሚገለበጠው? ቆይ ሊየውሽ አንዴ እሺ በጭንቅላቴ። ቆይ ቆይ ውዶች፣ እንዴት ሆኖ እሺ፣ እንዴት ሆኖ ነው እዚህ ላይ የምገለበጠው እችላለሁ? መጀመሪያ ልሞክር ነው ልሞክር ነው። ወይዘሮ ሄለ ወይኔ፣ ጋይስ፣ ከመቼ ጀምሮ ተገልብጬ ማቋጥ ተሰባብሮ ነው የሚቆየው አባት ይሄን ጉዳይ ታለ ወይ? ልጅ ሀብዳለህ፣ ልጅ ሀብዳለህ። አባት ይሄን ጉዳይ ታለ ወይ? እንዴት ነው መገለበጠው? ሃው ጋይስ ሃው ሃው ቤታ። ቆይ ሞክር፣ ቆይ ሽ ልሞክር፣ ልሞክር ሽ ጋይስ፣ ልሞክር። ኡ ዳገት ሆነብኝ፣ ዳገት ቆይ፣ ጋይስ ዳገት ሆነብኝ። ቆይ እንዴ፣ ቆይ እንዴ፣ አንድ አንድ

አልገባኝንም። በጭንቅላት ማርያምን አልገባኝ። ዲቦራ አስረጅ ምንም አይገባኝም። ይሄ ለቅሟሟ በርበሬ ተቀብጪው በጭ በጭንቅላት ያልችል፣ በእጄ ነው የምችለው መቆም። ስለዛ በርበሬ ተቀብቼ እወጣለሁ። በርበሬ ይጫለሽ። በርበሬ እናምጣ ጋይስ

ለሚመቸኝ ቅጣት ነው የምትቀጣው። ማንም እኮ እንደዚህ እኮ በርበሬ እኮ እየለደፈ እኮ የሚቀባይልም እዚህ ቲክቶክ ላይ እኮ ማን ናቸው? በርበሬው ከታች ይኸው ከታች በስትክል ስለመቀጣሽ ማለት ነው

እንዴ! ውሃ እ ልቀንስ ልሻት? ከስር አይታይሽም? ከስር በርበሬው ከስር ሆና እየሽው ይታይሻል። እና ጤና የለሽም ሴትዮ፣ ቆይ